የመጀመሪያው ሽንት ቤት ሻወር መውሰድ ይቻላል ወይ? አዎ ይቻላል። ነገር ግን ከመነጀስ ወይም ከመነጀስ መጠንቀቅ ያስፈልጋል። ዘመናዊ ሽንት ቤቶች ከሆኑ ሽንት ቤቱ ላይ አብረን ማፍሰስ፣ ቦታውን ማጽዳት ያስፈልጋል እንጂ ሻወር ቤት ውስጥ ልብስ ልቆ መታደብ ችግር የለም። ነገር ግን ሽንት ቤት ውስጥ ከሆነ ሻወር ቤቱ ያለው ረጅም ሰዓት መቆየቱ ይጠላል። إن هذه الحشوش محتضرة መጸዳጃ ቦታዎች በሸይጣን የሚጣዱ ናቸው፣ አንዳችሁ ጉዳዩን ከፈጸመ ቶሎ ይውጣ ስለተባለ መጸዳጃ ቤት ላይ ረጅም ጊዜ መቆየቱ አይገባም። ነገር ግን ዘመናዊ መጸዳጃ ቤቶች በሁሉም ነገር የመጸዳጃ ቤት ሑክም አይኖራቸውም። ምክንያቱም መጸዳጃ ቤት ለሸይጣን መሰብሰቢያ ነው የተባለው ቦታው ቆሻሻ ስለሚሆን፣ አሁን ላይ ያሉ መጸዳጃ ቤቶች እንዲሁ መጸዳጃ ቦታ ናቸው፣ የተከለሉ ቦታዎች ናቸው እንጂ ቆሻሻው የሚኖረው ሌላ ቦታ ነው። ውሃ ይዞ ይሄዳል። ከዚያ አንጻር እንደ ድሮ መጸዳጃ ቤቶች አይደሉም። በብዙ አህካም የቅያማ ምልክቶች ውስጥ የተጠቀሱት የዚና መብዛት፣ የኸምር መጠጣት፣ የሴቶች መብዛት የሚለው ከላይ እንደተጠቀሰው በመጥፎነት ነው ወይ የሚታየው? ወደ አክር ዘመን በተጠጋም ቁጥር ጊዜው መጥፎ እንዲሆን ሰዎች ያደርጉታል። ነብይ ሰለላሁ ዐለይሂ ወሰለም ምርጥ ዘመን ምርጥ ትውልድ እኔ ያለሁበት፣ ከዛም ቀጥሎ፣ ከዛም ቀጥሎ ያሉት ናቸው። ከዛ በኋላ ሁኔታዎች እንደሚቀያየሩ እንደሚከፉ ነብይ ተናገረ። ከይሩ الناس ይቀርኒ ይብላ። እዚህ የጊዜውን መክፋት በሰዎች መጥፎነት ምክንያት ጊዜው ከፍቶ ነው እንዲህ አይነት ነገሮች ይበዙት ጊዜን በራሱ መጥፎ ጊዜ ማለት አይቻልም። ነገር ግን ሰዎች የሚሰሩትን መጥፎ ሥራ አቅፎ የያዘ ከመሆኑ አንፃር ሰዎች ባጠፉት ጥፋት ምክንያት ጊዜ አንዳንዴ በክፋት ሊገለጽ ይችላል። ሴት ልጅ ቤቷ ውስጥ ሱሪ ብትለብስ እንዴት ይታያል? አጅነቢ ከሌለ ችግር የለም። አጅነቢ ከሌለ በአድ ወንድ ከሌለ ችግር የለውም። ነገር ግን ንያዋ ከጋጠወጥ ከሆኑ ሴቶች ጋር ለመመሳሰል በእነሱ ተደንቃ ውጪ ጋጠወጥ የሆኑ ስራታል የሆኑ ሴቶች የሚያደርጉት አምሯት ቤት ለማድረግ አምሮስን ለመወጣት ተብሎ የሚደረግ መሆን የለበት ተረቤት ውስጥ እስካለች ደረስ ሴት ልጅ ቤት ውስጥ ሆና ስራ ስትሰራ መሸፈን ያለበትን አካል ተሸፈነች። ከዛ ውጭ ውጭ እንደምትሆነው መሆን አለባት ሙሉ መልበስ አለባት አይባል። ነገር ግን ከተርቢያ አንጻር ሁን ያለንበት ዘመን ከመበላሸቱ ሰዎች መስመር ከመልቀቃቸው አንጻር ሴት ልጅ ቤት ሱሪ መልበስ ጠበብ ያለ ልብስ መልበስ መልመዷ ከታች ላሉ ታዳጊዎች፣ ለልጆች፣ ለታናናሾች መጥፎ መንገድን ማሳየት ሊሆን ይችላል መዘናጋት ሊሆን ይችላል። ከዚህ አንፃር ና ላይ የሚስመደረጉ የተሻለ ይሆናል። ሴት ልጅ የትዳር የምትወላት ብር የለኝም ምክንያትን አድርጋ የለውም ነው የለኝም አላገባም ማለት ትችላለች ወይ? የተጻፈው የለኝም የሚል ነው። ብር የለኝም ብላ ሴት ልጅ ጊዜ ዳር ፍል በትዳር የሚጠይቀው ወንዱ የማስተዳደር አቅም ኖሮት ነው የለውም ብላ ከሆነ አዎ የሚያስተዳድርበት አቅም የለውም ብላ ከተረጋገጠ እምቢ ማለት አሁን ትችላለች። ነገር ግን አሁን ላይ ሰዎች የለውም የሚሉትን አይነት የለውም ማለት አይደለም። ትርፍን ነገር ነው ሰዎች የፈለጉ ያለ መሰረታዊ የሆነ ለጊዜው የሚያኖር ነገር ካለው አይ ማለት የለባትም። ነገር ግን ምንም ስራ ሳይኖረው ሙያ ሳይኖረው ጉልበት ሳይኖረው ራሱን በትክክል ሳይመግብ ባለቤቱን የሚሰጥልበት ነገር ሳያዘጋጅ ትዳር ውስጥ እንዲገባ ሸሪያ አይመክርም። ንያቶም ዲቱ የዓብደላህ ኢብን መስዑድ ሐዲስ ላይ ሶሒህ ያ መዕሸረ ሸባብ መን ስተጣዕ ሚንኩም አልባእተ ፈልየተዘወጅ፣ ወጣቶች ወይ የትዳርን ጣጣ የቻለ ያግባ ነው ያሉት ነቢ። አንዲት ሴት መታ ነቢ ዓለይሂ ወሰላም ያግቡኝ ስትላቸው ነቢ

ለዑለሞች እንግዲህ ሐጀር ሌሎችም በርካታ መሰሎችን ኢስቲንባጥ ያደረጉበት ነው። እኛ የምፈልገው ፊቱ ነው። ምን አለህ ብለዋል፣ አንደኔ ሶላት ብቻ ማስተዳደር የሚችልበት ካለው በቂ ነው። ትርፉን፣ ቁንጦቱን፣ ሰፊውን ሀብት ፈልጋ መመለሱ አይገባም። ክሷ ጋር እስኳን አግባ ቤቷ ሆኖ ይረዝቃት ጌታ፣ አንተም ቤት ሆና ይረዝቃታል ብለዋል። ታቢዒዎች እዚህ ወሰጡ መሆን ያስፈልጋል። ሁሉ ነገር ተሟልቶ እንጂ አላገባም፣ ሁሉን ነገር ላሟላ ሰው እንጂ ልጄን አልሰጥም የሚለው የተወገዘ ጠርዝ ነው። ምንም ሳይኖር ኃላፊነት መውሰዱም ሌላኛው የተወገዘ ጠርዝ ነው። ሴት እና ወንድ ለትዳር ተፈላልገው ሲተያዩ ድምፅሽን ወይም ድምፅህን ቁርአን ስትቀራ አሰማኝ ማለት ይችላሉ ወይ? ፉቃሃዊ ረሂመሁላህ ተዓላ ለትዳር የተጫጩ ወይም የሚፈላለጉ ሰዎች ሲተያዩ ድምፅ መፈተሽ ይችላሉ ብላ የተነጋገሩ ማይሽማማ አይነት ድምፅ ያለው ሰው ሊኖር ይችላል። ድምፁ እንደዚህ አይነት ሰው ደስ ይነ ል ሰው ሊኖር ይችላል። ስለዚህ የድምፅ ሁኔታውን ለመለካት ቢያልናግር ችግር የለውም በላ የሚንም ሌሎችም ጥቅሰውታ ተራ ንግግር ላይ ድምፅ መፈተሽ ከተቻለ ሙእምን ሆኑ የቁርአን ሰው ሆኑ ከባለቤት የቁርን መስናት ይፈልጋለው ብሎ ወይም ብላ የቁርን ድምፅ እንዲፈትሹ ችግር የለው። ነገር ግን ወንድ የሴትን ድምፅ ወይም ሴት ቁርአን ስትቀራ ወንድ የሴትን ድምፅ ሲሰማ በቁርአን ጥንቃቄ ያስፈልጋል። ቁርአን እንደሌላው ንግግር ነገር አይደለም። ወና አለ ይድጋማ አለ ወለየት ያለ ዜማ አለውና መብዛት የለበትም። አንድ ጊዜ ቢደረግ ምን ችግር የለውም። ነገር ግን የንግግሩ ብቻ በቂ መሰረታዊ ነገር አይደለም። የቁርአን ድምፁን መስማቱ መሰረታዊ ነገር አይደለም። እንዲህ አይነት ነገር በሮችን መክፈት ለሌሎች አላህ ለማይወዳቸው ነገሮች ሰበብ ሊሆን ይችላል። በመሰረቱ ግን ካልበዛ እሱ መሰረታዊ ነገር ከሆነ ለሷ መሰረታዊ ነገር ከሆነ አንድ ይቅራለኝ ተረጅም ቢሉ ችግር የለው፣ ሌሎች መስፈርቶች እስከተሟሉ ድረስ በሐዲስ ላይ እንደተገለጸው የሙናፊቅ ምልክቶች ሶስት ናቸው። እነዚህ ምልክቶች ያሉበት ሙናፊቅ ነው ተብለዋል። እኛ አላህ ይጠብቀንና፣ እነዚህን ምልክቶች የምናይበትን ሰው አንተ ሙናፊቅ ነህ ብለን መናገር ወይንም መደምደም እንችላለን ወይ? አይቻል ሙዓየንን ግለሰብን አንተ ሙናፊቅ ነህ ማለት አንችልም። አላህና መልክተኛው ሙናፊቅ እስካላሉ ድረስ በግልጽ አላህና መልክተኛው ወገሌ ወገሌ ሙናፊቅ ናቸው ያላሉትን ሰው አንተ ሙናፊቅ አለ። የግድ ካስፈለገም አንተ የሙናፊቅ ባህሪ አለብህ ማለት እንችላል። ሁለቱ ይለያል። ባህሪው ባህሪ አለብህና ነህ ሁለቱ ይለያል። እኛ እንደ ታየን ላይሆን ይችላል። የሙናፊቅ ባህሪን ሰርቷል ያነውን ሰርቶ ላይሆን ይችላል፣ ሳያውቀው ሊሆን ይችላል። ስለዚህ ሙናፊቅ ነህ ሳይሆን ይሄ የኒፋቅ የሙናፊቅ ባህሪ ነው፣ ራቅ ተጠንቀቅልን። ፍርድ ከመስጠት ይልቅ እናስተምርልን መከር ይገባ ይገባል በኹጥባ መጨረሻ ላይ የሚደረገው ዱዓ አሚን ማለት እንዴት ይታያል? ይቻላል። አብዛኛዎቹ ፉቀሃ ዘንድ ይቻላል። ድምጽ ማውጣቱ እጅ ማንሳቱ ነው እንጂ ኺላፍ ያለበት ጠንከር ያለ ሰፋ ያለ ኺላፍ ያለበት፣ አሚን ማለቱ ችግር የለም። ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ምንም ችግር የለም። ለሴት ከሆነ ምንም የሚከለከለው ልብስ በመሰረቱ ዓዳ ነው። ያለህበት ሀገር ላይ ሱሪ ከተለመደ ሱሪ፣ ሽርት ከተለመደ ሽርት፣ ጀለቢያ ከተለመደ ጀለቢያ። አለባበሱ ላይ ነው እስላም ጣልቃ የሚገባው ከቁርጭምጭሚት በታች አታድርገው፣ በጣም ጠባብ አታድርገው፣ አውራን የሚያሳይ አታድርገው። ሱሪ መልበስ አይቻልም የሚሉ ሰዎች አሉ፣ አንድም ደሊል የላቸው። ከካፌሮች ጋር ተሸቡህ ነው ይላሉ። በመሰረቱ እንኳን ተሸብህ ቢሆን ካፌሮች ቢጀምሩት ከዛ በኋላ የጋራ ከሆነ ችግር እንደሌለው በርካታ ሊቃውንት ተናግረዋል። ባሏ ባልተፈቀደ መንገድ የሚገናኛት ሴት ከእሷ ጋር መቀጠል ትችላለች ወይ? አትችልም። ጥያቄው ራሱ ከባድ ነው። ወንጀል ላይ ኢስራር ማድረግ ነው። ሲገናኛት የነበረ ቢሆን እንኳ ጥሩን ያበላሹትን ለማስተካከል በዝሙት የተገናኙ ጥንዶች በሐራም ከተገናኙ ከዛ በኋላ በሐላል መቀጠል የለባት። አዛኒ ላይ እንዲሁላ ዛኒያ በላ ዝሙተኛ ዝሙተኛን እንጂ ያገባም ዝሙት የነጅ ሰው ሰው እዚያው ከመሰሉ ጋር ይቀጥል። ነገር ግን እራሱ ትክክለኛው ከተውበቱ ችግር የለም። ተውበት ሁሉን ነገር ያጥባል። ኩፍር እንኳ ያጥባል። ኩፍር በዝሙት የሚብስ ወንጀል እዚህ በዝሙት የተገናኙ ሰዎች ሁለት ነገር አድርገው መጋባት ይችላሉ። አንደኛው ተውበተው ከጥ አድርገው አቁመው መተውበት አለባቸው። ሁለቱም የምር ተውበት። ሁለተኛው የሴቷ ማህፀን ነፃ መሆኑ በሦስት ኃይል መረጋገጥ አለበት። ብዙሃኑ ዘንድ ጥቂት ልቃውንት አንድ ኃይል ይበቃል ብላ አንድ ጊዜ ኃይባይታ ራጅሑ በላጩ ብዙሃን የመረጡት ሶስት ጊዜ ሀይድ አይታ ማህፀኗ ነፃ መሆኑ ከተረጋገጠ፣ ከዛ በፊት ከሰበቱ አላ ሱነት ላ ወረሱሊ መጋባት ይችላሉ። ሌሎች መስፈርቶች ከተሟሉ ነው። ሀይድ ማየት የጀመርኩት በአስር ዓመቴ ነው። እስከ አስራ ሶስት ዓመቴ ድረስ ሶስት ረመዷኖችን በትክክል አልጾምኩም። ማመዛዘን የምችልበት እድሜ አልነበረም። አሁን ቀዷ ማውጣት አለብኝ። ከፋራስ አስገዝብኛል። አዎ፣ የዲን ህግጋትን አለማወቅ አለማወቁ መቀጣቱን ያስቀራል እንጂ ያበላሹትን ማስተካከልን አያስፋል። ግዴታ መሆኑን ዘግይቶ ያወቀ ሰው ያኔ በጊዜው ለምን አላደረክም ተብሎ አይቀጣም፣ ባለማወቅ ከሆነ ይህን ያደረገ ያውም የሚያውቅበት እድል ካልነበረው። ከተማ ውስጥ የኖሩ ዒልም በየቤቱ እየደረሰ ሳያውቅ የደረሰው ባለማወቁም፣ ይቀጣል፣ በማጥፋቱም ይቀጣል። ነገር ግን የእውቀት እድል ስላልነበረው ጥያቄዋ እንደምትለው ማመዛዘን የምችልበት እድሜ ላይ አልነበርኩም እንደተባለው ካልደረሱ ወላጅ ካላስተማረ ጥፋቱ ወላጅ ነው። እዚህ በዛ በጊዜው አልጾም ሸም ተብሎ ከመቀጣት አለማወቁ ያድናል፣ ዑድር ይሆናል። ነገር ግን ያበላሹትን ማስተካከል ግዴታ። ያው ዘካም እንደዚሁ ነው። ለብዙ ዓመት በእነዚህ አይነት ንብረት ዘካ ያለ ይመስልኝ ነበረ። የአስር ዓመት የአምስት ዓመት አለብኝ ነው፣ አውጣ። ጾም በተለያየ ምክንያት ያለው ሰው አለ፣ አውጣ። ሳታውቅ በጊዜው ማለፉ እንዳትቀጣ ያደርጋል፣ አለማወቀ ነገር ግን የማስተካከሉ ግዴታ አይቀርልህም ሶስት ቁልሁዎችን እቀራለሁ አያተል ኩርሲ እቀራለሁ ማታ ዘጠኝ ሰዓት ተነስቼ አወራለሁ ዝክር ከማድረግ ጋር ማታ ያረበሻለሁ ለማለት እያ ይመስለኛል መቅራቱ ብቻ አደለም ሰላም የሚሰጠው ሸይፋን የሚከላከለው አቀራሩ ውስጥ ላይ ያለው እምነት ይወስነዋል ሰይፍን የያዘ ሁሉ ሽጉጥ የያዘ ሁሉ አደጋ አይደርስበትም ማለት አ አያያዙ ይወስነዋል እና በመልኩ ነው የተቀራው በመንያ ነው የተቀራው ሌሎች ሲሄን የሚያፈርሱ ወንጀሎች የሉም ወይ ቆሻሻ ነገር ሲያዩ ቆሻሻ ነገር ሲሰሙ ቆይቶ ሲተኙ ቁል ወላህ ረም ቢቀሩ ምንም ጥቅም ያ ያከሽፋዋል ለዚህ ሌሎች ነገሮችን መመርመር መፈተሽ ያስፈልጋል። ከሶላስ ያሰላምቱ መዳፎች ከፍ ዝቅ ማድረግ ሱና ነው ወይ ሱና ነው እንክልክል ብዙ ሰዎች ሲያደርጉ ስላዩ ሰዎች ሱና ይመስላቸዋል አልኢማም ሙስልም ከጃቢር ቢን ሰሙራ ተሪ በዘገቡት ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አንዴ ዞር ብለው ሰሓቦችን አዩና ማሊ አራኩም ተርፈዑነ አይዲየኩም ከአነሃ አዝናቡ ኸይሊን ሹምስ እስኩኑ ፊ ሶላህ ጭራውን አንስቶ እንደሚጋልብ ፈረስ እጃችሁን ከፍ ዝቅ ታደርጋላችሁ ስታሰላምቱ ሶላት ላይ ተረጋጉ ብለው ነው። ሶላት ሰለ ያዚ ተሕያቱ ጋርተን ስከንተ ጉልበታችን ላይ ሆኖ ለና ሰላም ምትገባል እንጂ ብዙ ጊዜ እና ያለ ሀሳቡ አሰላም ሰላ አሰላሙ አለይኩም እያሉ አብረው እጃቸውን ነው ተሐዲሱ ላይ እንዳሉ እንደበረገገ ፈረስ ጭራ የሚያነሳቸው የሚያደርጋቸው ሰዎች አሉ። ሱና አይደለም፣ ቢድዓን የተከለከለ። ሴቶች ጋር ሶፍነ በተመለከተ ግማሹ ከመሃል ይጀምራል፣ ግማሹ ከቀኝ ነው የሚጀምረው። ዛሬ የሚነገር ነገር ይላል፣ ሶፍን የቀጠለ አላህ የቀጠለው ሶፍን የቆረጠ አላህ የቆረጠው ተብሏል። ወንጀል ሶፍ መቆራረጥ የለበትም። አቲሙ ሶፍ ለወለ ፈልወል ብሎ ነቢ ስ ሰ ሶፍን የመጀመሪያውን፣ ከዛም ቀጥሎ ያለውን፣ ከዛም ቀጥሎ ያለውን ሙሉ ተጠጋቡ ብላ ነቢ ስላ ስላም። ስለዚህ የፊት ሶፍ ሳይሞላ ሁለተኛ ሶፍ መፍጠር አይቻልም። የፊቱን ሶፍ ከገራ ከቀኝ ከሞላም በኋላ ወደ ሁለተኛ ሶፍ መሄድ አለብን ካልሆነ ሁሉም በደረሰበት የሚቆም ከሆነ ወንጀለኛ መሆንን ያስከትላል ለአይንናስ ተብሎ የሚሰጠኝ የሚጨስ ነገር ነበረ እሱም ሲሰጠኝ ከሆነ ዛፍ የመጣ ነው ሶሄህ ከሆነ ኪታብ የታየ ነው ተብያሉ እና ትናንትና የሚጨስ ነገር አይቻልም ብለው ነበረ እና ይሄ እንዴት ይታያል ሶሕይህ የሆነ ኪታብ ቡኻሪና ሙስልም ነው። ከቁርአን ቀጥሎ ሶሕይህ የሆነ ኪታብ ቡኻሪ እና ሙስልም ነው። ከዛ በተረፈ የእጽዋት ነጋዴዎች ሶሕይህ ኪታብ ከሆነ እሱ ሰነዱ መጣራት አለበት ብዙ የእጽዋት ነጋዴዎች ሶሕይህ ኪታብ ብለው ጽፋ ነው። በዲን የተከለከለ ነው፣ ለፈውስ ብሎ ማጨስ ኢስላም ላይ ባህድ ነው። ሸይኹል ኢስላም ተይሚያ እንዳሉት ከክርስትና እምነት የመጣ ነው ብለው ይ ለአይነና ስለልክፍት ለሲሕር ለጉዳ ለመሰል ነገሮች ፈውስ ይሆናል ብሎ ማጨስ አይቻልም ጥሩ ሽታን ለማሽተት ብሎ እጣንን ሽቶን ሰንደለን ማጨስ ይቻላል የብሁር ዘር የሽቶ ዘር የዚህ ጥሩ ጥሩ ነገሮችን እንዲሁ ሳሸት ደስ ይለኛል ንጹህ ነገር ስለምወድ አእምሮን ስለሚያነቃቃ ላገሬ ላልፍ ብሎ እጣንና መሰል ነገር ማጨስ ይቻላል ከቀን ጋር ሳታያይዝ ከህመም ጋር ሳታያይዝ በከማረጥ ጋር ሳታያይዝ ያለ ውዱእ ቁርአን መያዝ ይቻላል አይቻልም። ወይስ እንዴት ነው ብዙሃን የፍቅህ ሊቃውንት ዘንድ ሊቃውንት ዘንድ አይቻልም ሓመቱ ሃልልዕልም ጅምሁር አልፉቃሀ ዘንድ አይቻልም። ጥቂት ነጋ ቀደምቶዎች እና ቫሂር የሚባሉ የፍቅህ መንገድ የሚከተሉ ሰዎች ይቻላል የሚያቋም አላቸው። ነገር ግን አራቱን የመዝሀብ መሪዎችን ጀምሮ ቁርአን ያለ ውዱ አይነካም አይነካምና ውዱ መያዝ የማይችል የሚቸገር ሰው ካልሆነ በስተቀር ያለ ውዱ ቁርአን ከመንካት መጠንቀቅ ነው። የሚቸገር ሰው ውዱ አድርጎ ይጀምር ከዛ በኋላ የሚታመም ከሆነ ውዱ ይዞ መቆየት የማይችል ከሆነ ውዱ ፈቶ የሚከራ ችግር የለውም። ከተቸገሩ መስጅድ ላይ ሲገባ የሚሰገደው ተሕየተ መስጅድ እና የአንድ ሶላት ቅብልያ ሁለቱንም ማለትም ተሕየተ መስጅድ እና ቅብልያ ሶላት አንድ ላይ ነኝቶ መስገድ ይቻላል። አዎ ይቻላል። ዋናው መስጅድ ሲገባ የሆነ ሶላት ሳይሰሙ አለመቀመጥን የተፈለገው ለመስጅዱ ክብር ሲባል ልክ መስጅድ ሲገባ አዳም ከብያም ብንሰግድ የጣምካላይ ፈርዶን ብንሰግድ ሁለቱንም ያሳካ። ዓላማው መስጅድ ሲገቡ ሳይሰግዱ አለ መቀመጥ ነው። በዚህ አጋዛሜ አለመቀመጥ ብቻ ነው፣ መቆሙም አይቻልም። መስጅድ ገብተው ላለመቀመጥ የሚቆሙ ሰዎች አሉ። ስተትመኝ መስጅድ እንደገቡ፣ መስጅድን ለማክበር መስገድን የታዘዝ ነው። ቃሉ አትቀመጡ ይበል እንጂ አትቆዩ ነው የተፈረደበት። እዚህ ብዙ ሰዎች ህ መስጅድ ገብተው መጠሪያ ሰዓቱን ያዩ የኢማሙን መውጣት እየጠበቁ ይቆማሉ። አትቁም፣ ስህተት። ሱናው እንደገባህ መስገድ። ኢማም ሳይደርስ አንደኛውን ረካ አጠናቅ፣ ወደ ሁለተኛ ከገባህ መሙላት ትችላለህ። አንደኛውን ረካ አጠናቅ፣ ወደ ሁለተኛ ሳይገባ ሳይገባ በፊት ኢማም መጥቶ ይቃም ከተባለ ታቋርጣለህ፣ ችግር የለውም። እዚህ መቆሙ ከመቀመጥ አይለይም። መቀመጥ የሚከለከለ ነው ነው ገብቶ መቆመም የተከረከረ ሌላው ሴት ህፃኖችን ይዛችሁ ወንዶች መስገጃ እምትገቡ አላችሁ። ህፃናት ሴቶች ከሴቶች፣ ወንዶች ከወንዶች ነው መቆም መስገድ ያለባቸው። ሴት ህፃንን አባት ወደ ወንዶች ይዞ ባይመጣ መልካም፣ ይዞ ለመምጣት ከተገደደ ሰፍ መሃል መቆም የለባት። ምክንያቱም ሁለቱ ጂንስ የተለያየ፣ የሴት ሶፍ ለብቻ ነው፣ የወንድ ሶፍ ለብቻ ነው። ኢማም ማሙ ካለ ኢማም ከፊት ይቆማል፣ ማሙም ቀጥታ ከኋላ ይቆማል። ሁለት ከሆኑ ሴት ካለች ከኋላ ትቆማለች። እናት እንኳ ብትሆን ሴት ልጅ ከወንድ ጋር ሰፍ ገጥማ መቆም ህፃን ከሆነች ከተገደለ አንድ ዳር ጥግ ነው ማቆም ያለበት፣ ሰፉን በማትቆርጥበት መልኩ ወይም በግራ ጥግ ወይም በቀኝ ጥግ እንጂ የስድስት አመት የሰባት ዓመት የአምስት 5 አመት ሴት ህፃንን ይዞ መጥቶ መሀል ላይ ማቆም የለበትም አባት ለወንድ ሲሆን ከሰባት ዓመት በታች ከሆነ ወንዱ ይቆርጣል የሚሉ አሉ። ነገር መራጅ ከነዚህ ትክክለኛ አይቆርጥም። የአነስ ሐዲስ ላይ ግልጽ ማስረጃ አለ። ወንድ ከወንድ ልጅ ጋር እስከሆነ ድረስ ችግር የለው። ማይረብሽ የሰፉን የለቀቀ ማይሄድ ከሆነ ማይረብሽ፣ ሰፉን ለቆ የሚሄድ ከሆነ ነው ማምጣት የለብህም የሚባለው። ሴት ግን ለማምጣት ከተገደደ አስገዳጅ ሁኔታ ካለ በግራው እንደተኝ ጥንት ማቆም አለ፣ ደግሞ ፊት ለፊት ቁጭ ብላ እንድትጫወት ማድረግ ነው